አስቡት እስኪ በአመት አንድ ጊዜ ለ12 ሰዓታት የትኛውንም ወንጀል ብትፈጽሙ ተጠያቂ አትሆኑም ቢባል። የዛሬው የምርጥ ሙቪ ግብዣችን ይህ ነፃነት በተሰጠበት 12 ሰዓታት ውስጥ ገዳዮችና ተገዳዮች የሚያደርጉትን ትንቅንቅ የሚያስመለክት ሲሆን እስከ ታሪኩ ፍጻሜ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ይቆዩ። ታሪካችን የሚጀምረው በዩናይትድ ስቴትስ በጠቅላይ ፖለቲካ ፓርቲ በኒ ፋውንዴሽን ፋዘርስ ኤንኤፍኤፍ በሚመራው ዲስፖቲያን ስቴት ውስጥ ባለስልጣኖችን ሳይጨምር ሁሉንም ወንጀለኞች በአመት አንዴ ለ12 ሰዓታት ግድያን ጨምሮ የፈለጉትን ከተጠያቂነት ውጭ ማድረግ የሚችሉበትን ስልጣን መንግስት ሲሰጥ አስመልክቶ ነው። ይህ ስድስተኛው አመት ሲሆን የ12 ሰዓቱ ነፃነት ከመጀመሩ ከሁለት ሰዓታት በፊት ኢቫ የምትባል በአስተናጋጅነት የምትሰራ ሴት ከመጨረሻ ተስተናጋጇ ከሴቤን ቲፕና የተጠቀመበትን ተቀብላ በሰላም እንድትቆይ ተመኝቶላት ይወጣል። እርሷም ከተቀሩት የስራ ባልደረቦቿ ጋር ሆና በቴሌቪዥን የሚተላለፈውን ዜና ሲመለከቱ ከሁለት ሰዓታት በኋላ ምንም አይነት ፖሊስ ጣቢያና የጤና ተቋሞች ለአስራ ሁለት ሰዓታት አገልግሎት እንደማይሰጡ ያሳውቅና መልካም ምኞቱን በቴሌቪዥን ለሚመለከቱት ሁሉ ይገልጻል። ታንያ የምትባል የኢቫ የስራ ባልደረባ በነገሩ በጣም ተበሳጭታ ስትናገር ሌላኛው የስራ ባልደረባቸው ካርሎስ እንደ ቀልድ ይህንን ተጠቅመው ኢቫ ማፈን ነበር ብሎ ሲል ኢቫ የውሸሳክ ታሳየውና ከማናጀራቸው ክላውኒ መሄድ እንደሚችሉ ይነገራቸዋል። ከዚያም ሁሉም ይወጣል። በዚህ ጊዜ ካርሎስ ከኔ ጋ ምሽቱን አሳልፊ በማለት ለይቫ ጥያቄ ያቀርባል። እርሷም አይቅርብኝ ትላለች። ከዚህም ቀጥሎ ሊዮ የተባለ ሳጅን የትጥቅ ልብሱን እያዘጋጀ ወደ ተቀመጠው ፎቶ ዞሮ ሲመለከት እርሱና ወንድ ልጁን የተነሱትን ፎቶ ያያል። በዚያም ምሽት ወንድ ልጁን የገደለበትን ሰው ለመበቀል የተዘጋጀ ነበር። በሌላ በኩል ባለትዳሮቹ ሊዝና ሼን በመኪና እየተጓዙ ሳለ ሰዎች የወንጀሉን ምሽት ከመድረሱ በፊት ጥንቃቄ ሲያደርጉ ይመለከታሉ። በቢልቦርድም ላይም የኒው ፋውንዴሽን ፋዘርስ መሪ የሆነው ዶናልድ ታልቦት ለ12 ሰዓታት ስለሚደረገው ነፃ የወንጀል ጊዜ ጥቅሞችን ያወራል። ኢቫም ወደ ቤቷ እየሄደች ሳለ አንድ ሰው በመንገዷ ላይ ጣልቃ ይገባና ራሷን ከምሽቱ አደጋ ለመጠበቅ መሳሪያዎችን በርካሽ እንደሚሸጥላት ይነግራታል። ኢቫም በዚህ ጊዜ አያስፈልግም ብላ ወደ መኖሪያ አፓርትመንቷ ስትመጣ ዲያጎ የተባለ ሰው እርሷን ያወዳት ስለነበር ምሽቱን በእርሱ ጥበቃ ስር እንድታሳልፍ ይጠይቃታል። እርሷም ይቅርብኝ በማለት ትታው ትሄዳለች። ቀጥሎም የኢቫ ሴት ልጅ ካሊ በቴሌቪዥን የሚተላለፈውን የኒው ፋውንዴሽን ፋዘርስ ዓላማና ተግባር የሚቃወመውን ካርሜሎን ከአያቷ ከሪኮ ጋር ሆና እየተመለከተች ሳለ ሪኮ በፍጹም ከካርሜሎ ሐሳብ ጋር እንደማይስማማና ካርሜሎ የሚለው ነገር በሙሉ ውሸት እንደሆነና ለእርሶ የሚቀድመው ምንም ቢሆን ምንም ካርሜሎ መስማት ሳይሆን ቤተሰቡ መጠበቅ እንደሆነ ይነግራታል። ከዚያም ኢቫ ወደ ውስጥ መጣና አባቷ የልብ መምተኛ ቢሆንም መድኃኒት ለመውሰድ ግን ፍቃደኛ ባለመሆኑ ምክንያት ትቆጣዋለች። ከዚያም ሪኮ ማረፍ ስለሚፈልግ እንዳትቀሰቅሱኝ በማለት ወደ ክፍሉ ያመራል። ከዚህ በኋላ ሊዝና ሼን ከግሮሰሪ እቃ ገዝተው ወደ መኪናቸው ሲደርሱ አንድ ማስክ ያደረገ ሰው ሼንን ይገፈትረዋል። ከዚያም ሌሎቹ በርቀት ሆኖ ሳለ የተለያየ ምልክት እያሳዩች ሼን ወደ መኪናው ገብቶ ትቷቸው ይሄዳል። ከዚህም በመቀጠል የሊዮ መኖሪያ ቤት ይንኳኳና ሲከፈት የቀድሞ ባለቤቱ ጃኔስ ወደ ውስጥ እገባለች። እርሷም ሊዮ በግድግዳ የለጠፈውን ፎቶ ስትመለከት እንዲቀርብበት ትነግረዋለች። ነገር ግን እሱ እንድትሄድ ይነግራታል። ትዕይንቱን በመቀጠል ሪኮ ደብዳቤ አስቀምጦ ክፍሉን ለቆ የጠበቀ ወደ ነበረው ሊሞዚን ገብቶ ሲሄድ ያስመለክተናል። በሌላ በኩል በመንገድ ላይ የነበሩት ጥንዶች ድንገት መኪናቸው ይበላሽና ይቆማል። በዚህ ጊዜ ለ12 ሰዓቱ ነፃ የወንጀል ቀን 45 ደቂቃ ብቻ ቀርቶ ነበር። ከዚህም የተነሳ ሊዝና ሼን ለጓደኞቻቸው ይደውላሉ። በዚህ መሃል መኪና ሲያልፍ ሊያስቆሙት ቢሞክሩም ጥላቸው ይሄዳል። ቀጥሎም ሼን ወደ መኪናው ስር ሲመለከት ገመዱ እንደተቆረጠ ያስተውላል። በዚህ ጊዜ በማስክ የተሸፈኑ ሰዎች በመኪናውና በሞተር ሆነው ብቅ ይላሉ። ከመካከላቸውም አንዱ በእጁ ገጀራ ይዞ ሲወርድና ምልክት ሲያሳያቸው ጥንዶቹ በፍጥነት ከአካባቢው ሮጠው ይሄዳሉ። ከጥቂት ደቂቃዎችም በኋላ የሀገሪቱ የቴሌቪዥን ጣቢያዎች በሙሉ ማስጠንቀቂያ ይዘው ብቅ አሉ። እንግዲህ አሁን ነፃ 12 ሰዓታቱ ተጀምሯል። በዚህ ጊዜ ሊዝና ሼን ወዴት መሄድ እንዳለባቸው ግራ ተጋብተው እናያለን። ለ12 ሰዓቱ ለብቻቸው ያሉ ዘራፊዎች፣ በቡድን ያሉ ዘራፊዎች የተለያየ መሳሪያ ይዘው ጸጥ ባለው መንገድ ላይ ብቅ ይሉ ጀመር። በዚህ ጊዜ ሊዮ መኪናውን ይዞ እየሄደ ነበር። ሊዝና ሼንም ከገዳዮቻቸው ለመደበቅ ወደ ቆሻሻ መጣያ ገንዳ ሲያመሩ በገንዳ ውስጥ የሞተ ሰው ይመለከታል። ስለዚህም ሌላ ስፍራ ለመፈለግ ያመራሉ። ነገር ግን ገዳዮቻቸውን ሼን ይመለከታቸዋል። ከዚህም በመቀጠል ኢቫ ምግብ ስትሰራ እንመለከታለን። ካይሊም ራስ ስለደረሰ አያቷን ለመቀስቀስ ወደ ክፍሉ ታመራለች። ነገር ግን ብዙም ሳይቆይ ካሊ ትጮኋለች። በዚህ ጊዜ ኢቫ ወደ ካይሊ ስታመራ ሪኮ ያስቀመጠውን ደብዳቤ ይመለከታል። ደብዳቤውም ከህመሙ የተነሳ ብዙ ጊዜ መኖር ስለማይችል በመቶ ሺህ ዶላር ራሱን ለባለ ሀብቶች እንደሸጠ ይናገራል። ካይሊም እናትርፈውን ይሄ ስትል ኢቫ ግን እስካሁን ይገሉታል ትላታለች። በዚህ መሃል ድምጽ ሰምተው በመስኮት በኩል ሲመለከቱ የታጠቁ ሰዎች ወደ አፓርትመንቱ እየገቡ እንደሆነ ይረዳሉ። ብዙም ሳይቆይ ከሌላኛው ክፍል ድምጽ ይሰማል። በዚህ መሃል ዲያጎ ኢቫን እየተጣራ ወደ ውስጥ ይመጣል። ዲያጎም ኢቫንና ልጇን የወዳቸው ስለነበር ይሄን ጊዜ በመጠቀም ከነርሱ ጋር ለመተኛት ነበር የመጣው። ከዚህም ቀጥሎ በስኬት ቦርድ የሚሄደው ሰው እነሊዝን ያገኛቸዋል። እነርሱም በፍጥነት ሮጠው ይሄዳሉ። ዲያጎም ኢቫ ላይ ሽጉጥ ደቅኖው ሳለ አንድ ድምፅ ይሰማና ድምጹን ወደ ሰማበት ስፍራ ሲያቀና የተተኮሱ ጥይቶች ሰለባ ይሆናል። በዚህ ጊዜ ኢቫና ካሊ በፍጥነት ሳጥን ውስጥ ገብተው ይደበቃሉ። ነገር ግን ታጣቂዎቹ ያገኟቸውና ቢግ ዳዲ ተብሎ እንደሚጠራው ሰው የገፈተሩ ወስዷቸዋል። በዚህ መሃል ሌዮ በርቀት እየመጣ ስለነበር የመኪናውን መብራት አጠፋፍቶ ይቆማል። ቀጥሎም እናትና ልጁን የሚገፈትሯቸውን ሰዎች ይመለከታል። በትዕይንቱም ካሌ ፖልብቲዝም ነገር ግን አንዱ ታጣቂ በኃይል ገፍትሮ ሲጥላት እንመለከታለን። ሊዮን በቀስታ ወደ እነርሱ የተጠጋ ትቷቸው ማለፍ እንዳለበት ለራሱ ይናገራል። ቢሆንም ግን ከውጭ የሚሰማውን የድረሱልኝ ድምፅ ስቶ ማለፍ ስላልቻለ መሳሪያውን ይዞ ከመኪናው ይወርዳል። ቀጥሎም በቀስታ ይጠጋቸዋል። በዚህ መሀል ሼንና ሊዝ በሩጫ ወደ ሊዮ መኪና ደርሰው ይከልላሉ። ሼንም የመኪናውን በር ሲይዘው እንደሚከፈት ያስተውልና ወደ ውስጥ ይገባሉ። ሊዮም ከኋላ ደርሶ ታጣቂዎቹን ይገላቸዋል። ቀጥሎም ቢግ ዳዲ ላይ ይተኩስበታል። ከዚያም ትቷቸው ሊሄድ ሲል አሁንም በድጋሚ በብቸኝነት ያሉትን ሴቶች ትቶ ለመሄድ አቅም ያጣል። እነርሱም ወደ መኪናው ሲደርሱ ሊዮ ሊዝና ሼንን ተመልክቶ ሽጉጥ ይደቅንባቸዋል። እነርሱ ግን ወንጀለኞች እንዳልሆኑ ይነግሩታል። በዚህ መሃል ካሊ ቢግ ዳዲ ከወደቀበት እየተነሳ እንደሆነ ትመለከትና በፍጥነት ወደ መኪናው መግባት አለብን ትላለች። ይህኔ ሊዮ ወደ መኪናው ይገባና ሊያስነሳው ሲል ሊዝ ጋንጎቹን ትመለከታቸዋለች። በዚህ ጊዜ ቢግዳዲ ወደ ሊዮ መኪና ጥይቶችን ማርከፍከፍ ይጀምራል። ጥይቶቹም የሊዮ መኪና ሲያመልጣቸው በጋንጎቹ መኪና ላይ ያርፋሉ። በጥይቶቹም የተመታው የሊዮ መኪና ብዙም ሳይቆይ መጨሽ ይጀምራል። ቀጥሎም ላይነሳ ይቆማል። በዚህ ጊዜ ሊዝ በዚሁ ንቆይ በማለት ሀሳብ ታመጣለች። ነገር ግን ሊዮ አሁን ባይሆንም በኋላ ላይ ደርሱብናልና ሌላ አማራጭ መፈለግ አለብን ይላቸዋል። እነርሱም ተስማምተው ከመኪናው ሲወርዱ ሽጉጡን ሰጥቷቸው ሊሄድ ሲል ኢቫ አሁን ካሉበት ብዙም ሳይርቅ የጓደኛዋ ቤት እንዳለና ወደዚያ ካደረሳቸው የጓደኛዋን መኪና መውሰድ እንደሚችል ትነግሯለች። ሊዮም ይህንን ሲሰማ ስልኩን እንድትደውልላትና ስለ ሁኔታው እንድትነግራት ይሰጣታል። ቀጥሎ መንገዳቸውን ይጀምራሉ። በመንገዱም ላይ ካሜራ ነበር። እነርሱ መሻገር አግኝተው ሊሻገሩ ሲሉ ከላይ ሆና ጥይት የምትተኩስ ሴት ስለነበረች በዛው ይቆያሉ። እርሷም ወደ ሌላ አቅጣጫ ስትሄድ ሊዮና የተቀሩት በሩጫ ወደ ሌላ መደበቂያ ያመራሉ። እነርሱም ካሉበት ሆነው ጋንጎቹ አንድ ሰውን ወደ መኪናው ሲያስገቡ ይመለከታሉ። ጋንጎቹም ከሄዱ በኋላ ሼኔ ሊዮን ትዕዛዝ ተላልፎ አንድ መሬት ይረግጣል። ይሄኔ ሌሎች ሰዎች ያስቀመጡት ወጥመድ ሆኖ ኖሯልና እግሩን ይዘዋል። በዚህ ጊዜ አንዱ ሊያጠቃቸው ሲመጣ ሊዮ በፍጥነት የተኩስበትና ይሞታል። ሼንም በወጥመዱ ላይ ተኩሶ ያመልጣሉ። በቢልቦርዱም ላይ ስድስት ሰዓታት እንደሚቀሩ ይታያል። ካርሜሎስም ይሄ የዴሞክራሲ መገለጫ እንዳልሆነና እያንዳንዱ ሰው መንቃት እንዳለበት ይናገራል። እነ ሌዎን በመንገዳቸው እየሄዱ ሳለ ሼን ሌዎን ልክ እንደ ዘራፊዎቹ ነው በማለት ለተቀሩት ሐሳቡን ይናገራል። ቀጥሎም ካሊ ሌዎን ልታናገረው ስትል ምንም አይነት ጥያቄ መጠየቅ አይቻልም ብለው ሕግ ያወጣል። በዚህ መሀል የተንጠለጠለ ሰው ይመለከቱና መንገዳቸውን እየቀጠሉ ሳለ የቢግዳዲ ትራክ ቆሙ በዙሪያው ደግሞ ታጣቂዎቹ ሞተው ያስተውሉና ሊዮ ወደ ትራኩ ቀርቦ ጥይቶቹን ከተመለከተ በኋላ የተቀሩትን ወደ ውስጥ እንዲገቡ ይጠራቸዋል። እነርሱም ውስጡን ሲቃኙ በየመንገዱ ላይ የተተከሉ ካሜራዎች የሚያሳዩትን ምስል ይመለከታል። ቀጥሎም እነ ኢቫ መኖሪያ አፓርትመንት ታርጌት እንደተደረገ ያስተውላሉ። በዚህ መሀል ካሊ የኤፍኤፍ ሎጎን በቀይ ኤክስ ምልክት እንደተደረገበት ታስተውልና በዚህ የተፈጠረውን ጥቃት ያደረሰው የካርሜሮስ ቡድን እንደሆነ ትረዳለች። በዚህ ጊዜ ሌላ ትራክ ወደ እነርሱ ሲመጣ ሳያቸው በፊት ወርደው ይደበቃሉ። እነርሱ መንገዳቸውን ሊያቋርጡ ሲሉ ወንበዴዎች ሰዎቹ እየገደሉ እንደሆነ ይመለከታሉ። በዚህ መሃል ሊዝ እግር ላይ አይስ ስለወጣችባት በድንጋጤ ትጮሃለች። ይሄኔ ከወንበዴዎቹ አንደኛ ወደ እነርሱ ሲቀርብ ሊዮ በፍጥነት አንቆ ይዘውና ይገልሏል። ቀጥለውም በባቡር መንገድ ላይ እየተራመዱ ሳለ ካሊሌውን ልታናግረው ትቀርባለች። ነገር ግን ሊዮ ወደ እናቷ እንድትሄድ ይነግራትና ይሄዳል። ከዚያም የጥይት መከላከያውን አውልቆ ለካሊያ ለብሳታል። እነርሱም መንገዳቸውን እየቀጠሉ ሳለ የተደበቁ ሰዎችን ያስተውላሉ። በድንገትም ወንበዴዎቹ ጥይት እየተኮሱ ብቅ ይላሉ። ይሄኔ ተደብቀው የነበሩት ነፍሳቸውን ለማዳን ሲሮጡ እነ ሊዮም ይሮጡ ጀመር። በዚህ መሃል ግን ኢቫ በመሬት ላይ ተወልቃለች። ሊዮም ኢቫን ከወደቀችበት አንስቶ ካቀፋት በኋላ ይሮጣሉ። ሼንም ወንበዴዎቹን ለመግደል አስቦ ጥይት ሲተኩስ ደረቱን ይመታል። እርሱም ሊዝን እንድተኩስ ይነግራትና እንደምንም ብሎ መተኮስ ይጀምራል። ተሳክቶላቸውም ወንበዴዎቹን እስከነ መኪናቸው ያጋዩአቸዋል። ኢቫ፣ ካሊና ሌዮ ወደ ሌላኛው ስቴሽን ደርሰው ጥንዶቹን ሲጠብቁ ሊዝና ሼን ይመጡና በአንድነት ከስፍራው ለማምለጥ ይሞክራሉ። በዚህ ጊዜ የመንገዱ ካሜራ ሊዮን ያስተውላል። እነርሱም በስተመጨረሻ ወደ ታንያ ይደርሱና ወደ ቤት ይገባሉ። ቀጥለውም ለሼን እርዳታ ያደርጉለታል። ታንያና እህቷ ምራት እያዘጋጁ ሳለ የታንያ አባት ብራኒና የእህቷ ባለቤት ሮዲ ወደ ውስጥ ይመጣሉ። ሊዮም ንጹህ ቲሸርት እንዲሰጡት ጠይቆ እየቀየረ ሳለ ታኒያ መድኃኒት ስትወስድ ይመለከታታል። ከዚያም ታኒያ ወደ ክፍሉ ትመለስና የእህቷን ባል አብሯት እንዲደንስ ግብዣ ታቀርብለታለች። ቀጥሎም ሊዮ መሄድ እንዳለበት ለኢቫ ሲነግራት ኢቫ መኪና አለ ያለችው እሸቷን እንደሆነ ትነግሯለች። እርሱም በብስጭት ይሄን ለልጄ ስል ነው የማደርገው ብሎ ሊወጣ ሲል ካይሊ በመንገዱ ገብታ ታስቆመዋለች። በዚህ መሃል የታይላ እህት በታይላ ላይ ትተኩስባታለች እናታቸውም በነገሩ ተደናግጣ ሽጉጡ ልታስጥላ ስትሞክር እናቷን ትገፈት ትራትና እህቷ ከእርሷ ባለቤት ጋር ትማግጥ ስለነበር ይህም ሲያንሳት ነው ትላለች። በዚህ መሃል ባለቤቷ ሊያስቆማት ቢሞክርም ወደ እርሱ ትተኩስበታለች። ይሄኔ ባለቤቷ ሊዝ ላይ እንደሚተኩስ የተናገረ ሳለ ሊዮ በጀርባው በኩል ሄድና እግሩን ይመታዋል። በዚህ ጊዜ የሮዲ ባለቤት ወደ ሊዮ የተኮሰች እርሷ መግደል እንደምትፈልግ ትነግሯለች። ቀጥሎም ሊዮ ከርሷ ጋር የተኩስ ልውውጥ ካደረገ በኋላ የተቀሩትን ይዟቸው ይወጣል። ከዚያም ውጪውን እንዲመለከት ሊዮ ሲወጣ ቢግ ዳዲ ለታጣቂዎቹ መመሪያ እየሰጣቸው እንደሆነ ያስታውላል። ከመንገዱ ካሜራ የተነሳ እነርሱን ለማጥቃት እንደመጡ እንረዳለን። ይህኔ ሊዮ ማምለጫ ፈልጎ የተቀሩትን እንዲደበቁ ካደረገ በኋላ እርሱም ሊደበቅ ሲወጣ የቅድሞቹ ጋንጎች እርሱንና ሌሎቹን ይይዟቸዋል። ከዚያም ወደ መኪናቸው ካስገቧቸው በኋላ እነርሱን ያፈኗቸው ገንዘብ ለማግኘት እንደሆነ አንደኛው ይነግራቸዋል። ቀጥሎም ወደ ተፈለገው ቦታ ከወሰዷቸው በኋላ ከመኪናቸው ገፍትረው ይወርዷቸዋል። ገንዘባቸውንም ከተቀበሉ በኋላ ጋንጎቹ ይሄዳሉ። ከዚያም እነርሱን የተቀበሉት ሰዎች ከነሊዮ ውጭ ሌላ ካሉ ሰዎች ጋር አንድ ላይ እንዲበረከኩ ያደርጓቸዋል። ቀጥሎም መጋረጃው ሲከፍት ባለሀብቶቹ ያጨበጭባሉ። ከዚህም በመቀጠል የመድረክ መሪዋ ሴት በቀረው ጥቂት ሰዓታት ውስጥ በክፍያ ለሚደረገው ጨዋታ ታጫረታቸዋለች። ከዚያም የሎካርት ጥንዶችና ሁለቱ እህትማማቾች እንዲሁም ሁለቱ ወንድማማቾች እጃቸውን ያወጡና ይመረጣሉ። ጨዋታውም ታሳሪዎቹ አስቀድመው ተለቀው እንዲደበቁ ከተደረገ በኋላ አሁን የተመረጡ ስድስት ሰዎች እነርሱን ፈልገው ማግኘት ነው። ጨዋታው ሲጀምር የተቀሩት በመስታወት ውስጥ በመሆን መመልከት ይጀምራሉ። ሊሆም ለተቀሩት ጓደኞቹ ባሉበት እንዲሆኑ ይነግራቸዋል። ቅድም የተመረጡትም ሰዎች በጨለማው ስለማየት የሚያስችላቸውን መነጽር እና የተለያየ መሳሪያ ይዘው ብቅ ይላሉ። ቀጥሎም እነ ሌዮ የጥይት ድምፅ ስለሰሙ ሌዮ ሰዎቹን ለማጥቃት ቀስ ብሎ ይሄዳል። ተሳክቶለትም አንደኛውን ይዘውና አንገቱን ቀይቶ ይገለዋል። ነገር ግን ከሌላ በኩል ወደ እርሱ አቅጣጫ ስለተኮሰ በፍጥነት መሳሪያውን አንስቶ ወደ ሌላኛው የተኮስና ይገለዋል። ከዚያም ማቾቹ ያደረጉትን መነጽር ያደርግና ለነ ይቫል ሊሰጣቸው ይመጣል። ይሄን ኤሊዝ መሳሪያውን ተቀብላ ወደ ተቀሩት ሁለት ሰዎች ስትተኩስ ስፍራውን ለቀው ያመልጣሉ። በዚህ ጊዜ የመድረክ አስተዋዋቂዋ እርዳታ ለማግኘት ትደውላለች። ወዲያውኑም መብራት ይበራና መሳሪያ የያዙ ብዙ ሰዎች ይመጣሉ። በዚህ ጊዜ ሊዮ እስከ ሞት እንፋለማቸዋለን ይላል። ነገር ግን ወደ ሼን ተተኩሶበት ይሞታል። በድንገትም ከፍተኛ ድምጽ ያለው አላርም ይሰማል። ከዚያም አስለቃሽ ጭስ የኒው ፋውንዴሽን ተቃዋሚ የሆነው የካርሜሎስ ቡድን ይለቁና ይተኩሱባቸዋል። በዚህ ጊዜ አስተዋዋቂውን ጨምሮ ሌሎች ከስፍራው ይሸሻሉ። ካርሜሎም ወደ እነ ሌዮ ቀርቦ እንዲሄዱ እየነገራቸው ሳለ ሊዝ ለባለቤቷ ቤቷ ለመበቀር ስትል ከካርሜሎ ቡድኖች ጋር ለመቆየት ተወስናለች። ስለዚህም ሌዮ፣ ካሊና፣ ኢቫ ይሄዳሉ። ቀጥለውም ማስተዋዋቂያዋን ከመኪናዋ አስወርደው እነርሱ ይገባል። በዚህ ጊዜ 12 ሰዓቱ ሊጠናቀቅ ጥቂት ደቂቃዎች ብቻ ቀርተው ነበር። ከዚህም የተነሳ ሊው የልጁን ገዳይ ለመበቀል ሁለቱን ይዟቸው ይሄዳል። በመጨረሻም የተፈለገው ቦታ ይደርሱና ወንድ ልጁ ጠጥቶ በሚያሽከረክረው ሰው ተገጭቶ እንደሞተና የገደለው ሰው በጉቦ ከተጠያቂነት እንዳመለጠ ይነግራቸዋል። እነርሱም ሊያስቆሙት ቢሞክሩም እርሱ ግን አሻፈረኝ ብሎ ወደ ቤቱ ይገባል። በዚህ ጊዜ አምስት ደቂቃዎች ብቻ ቀርተው ነበር። ቀጥሎም የልጁን ገዳይ በቦክስ ይመታውና ቢላውን ዓይኑ ጋር ሲያስጠጋው ሰውዬው ይቅርታ እየጠየቀ ይማጸነዋል። ከዚህም በኋላ ሊዮ ወደ ውጭ ሲወጣ ወጣ ቢግዳሪ ይተኩስበታል። ከዚያም ወደ ሊዮ ቀርቦ ኢቫን እና ካይሊን በማዳን ደግሞም ጠባቂዎቹን በመግደል ተናድጃለሁ በማለት ሊተኩስበት ሲል የሊዮ ልጅ ገዳ ይተኩስበትና ይገልዋል። በዚህ ጊዜ ሌሎች ሁለት ታጣቂዎች ሊገሏቸው ሲመጡ 12 ሰዓቱ ያልቃል። ቀጥሎም ኢቫና ካሊ እንዲሁም ሰውየው በፍጥነት ሊሆን ወደ ሆስፒታል ይወስዱታል። ከዚያም ለሚቀጥለው 12 ሰዓት ነፃ የወንጀል ጊዜ 364 ቀናት እንደሚቀሩት ተመልክተን ፊልሙ ያበቃል።